ከእንግዲህ በደንብ አልከፈት ብሎኝ እንደገና ከፈትኩኝ። ይኸው ጠላውን ቃልቻ ያለው በስመ ሥላሴ የመድሃኒዓለም ጸበል ቅመሱልኝ፣ ቅመሱልኝም መድሃኒዓለም ይስጥልኝ። ለዛሬ እመት ደግሞ ቤቴ እንደ ስንድ ቆርስ ይርዳኝ መድሃኒዓለም ጠብቆ ምኞታችሁን እየገለጻችሁ ሊኮሚንት አስከምቶልኝ ማለት ነው። ሸር ላይክ እንዳይረሳ ውዶቼ፣ ፍቅሮቼ፣ የጸሐይ ተከታታችሁ ኤርትራው ወገኖች፣ ምስሊም ወገኖች ሁላችሁም እንኳን አደረሳችሁ እያለሁ የሁላችንም ቀን ነው እና ፀሐይን ተከታተሉ። እስከመጨረሻ በጣም የሚጣፍጥ ዳቦ ነው። ሙያ ትጠላላችሁ። ሙያ መስማ ዛሬ ልጡ መፈራሪ ይከባሉ እና በጣም ነው የሚጣፍጠው። እነሸላይክ እያረጋችሁ አበረታቱኝ። ዝጋ ጠለዋለ ይኸው ዳቦ ጠላ አደለም፣ ግን ያው ሻይ ቃጣ እና በጣም ነው የሚያሳፍረው። ወዳችኋለሁ። ሰላም ሰላም፣ ጤና ይስጥልኝ። ተከታታዮች ፍቅሮች፣ የማሮች እንዴት ነው ደህና ናችሁ? ሙስሊም ወገኖች፣ ኤርትራ ወገኖች፣ የክርስቲያን ወገኖች፣ ሁላችሁም ለዚች ቀን በርቆ ቀድሶ ላደረሰን አመታችን አሜን። እቺን ቀን በጣም የማወዳት ለምን መሰላችሁ? በጣም እኔ ሁሉን ታቦት ወዳለሁ። በርግጥ ግን አብሶ ቅዱስ ሚካኤል እንትና በሰይፉ ነግራችኋለሁ፣ እና እንኳን ያደረሳችሁ ለማለት ወዳለው ዳቦ ላወቃል ዛሬ ዳቦ ላበቃ ነው የመድኃኒዓለም ነው። የመድኃኒዓለምም ዳቦ ሲጋገር ደግሞ ለእናንተ ማሳየች ስለሆነ እንኳን አደረሳችሁ ክርስቲያን ወገኖች፣ ሙስሊም ወገኖች ሁላችሁም። ሁሉም ቀን የሁላችንም ነው እና እችን ቀን ዳቦ ቀድሱ። ጠዋት ተነስተን የምንገናኝበት ለየት እሱና እንትን ብለን ስለሆነ የምንተኛው እሱ እየጠበቀን ነው። ሁላችንም በየሰው ሀገር እሱን አምነን ነው። ማንንም አምነን አይደለም። እና እስከመጣን ድረስ በእሱ ቸርነት ነው እዚህ ያደረሰም ማለት ነው። አብዛኛዎቹ ግ ያው ጥንት እንደዚህ አይነት ነገር አላከብርም ላይቤ ላይም እንትን ላይም እናገራለሁ። ግን አብዛኛዎቹ ክርስቲያን አታደርጉኝም መሰለኝ ማለት ነው ስጠራጠራቸው፣ ክርስቲያን ግን ዛሬ እችን ቀን የተለየ ሲና ስንላቸው እዚህ ሀገር ማለት ነው በሀያ ሰባት ላይ የመጣሁት እና

የሆነ ከፍታ ሲል ብዙ ያለም አባቴ ለማባቴ እንትን አባቴ እያላችሁ ተጣላቸው። እኔም እንደዛ እንደናንተ ነው። ስኳን አረኩኝ ጫው አረኩኝ። እና ምንላችሁ ፈልጌ ነው በጣም እችን ቀን በጣም ነው ብዛ ሀገር በጣም ሰዎቹ እንዴት ነው ምን አይነት ሰዎች ሊሆኑ ይችላሉ? መጥፎች ሊሆኑ ይችላሉ። ደግሞ እኔ በጣም ሌላ ሀገር ሶስት ዓመት ያሳለፍኩበት ሀገር ማለት ነው እንትን ነበረ በጣም ደግ ነበሩና እና እ አብረኝ የመጣችኋለች እና ወይ ፀሐይ ግን ምን አይነት ቤት እንደምገጥምሽ አላውቅም። ስመጣ ብዙ ነገር ይዤ ነው የመጣሁት ዱቄት ይዣለሁ፣ የጤፍ ዱቄት ስመጣ ያልኩበትን ምክንያት ልነግራችሁ ነው። ሁል ጊዜ አከብራለሁ እኔ ታቦቶችን በጣም ነው የማከብረው ሀያ ሶስት አስራ ሶስት ምናም እያልኩ አስራ ሁለት ግን በራሴ ነው የማከብረው። እንደዚህ የዓመቶቹን አከብራለሁ። አሁን እዚህ ከመጣሁ ማለት ሰው ቤት ነውና አይመችም። ምን እላችሁ ፈልጌ ነው። ከዛ ቅቤ ይዣለሁ፣ ዱቄት ይዣለሁ፣ የአጥሚት ዱቄት ይዣለሁ። እና ምን አለችኝ፣ እንድወቅድ አንቺ ግን አለችኝ ምን አይነት ቤት እንደሚገጥሽ ማወቅ ፈልጋለሁ አለች ማለት ነው ማወቅ ፈልጋለሁ ምናምን ቤት ላይ እሱንማ እንግዲህ ደውዬ እየሰዎች አለሁ አልኳት ማለት ነው። ከዛ እንደጠበኩት እንደጠበቅኩት መድሀኒዓለም እሱ በለተቀኑ አስ እንትን ብሎ በሰፊው ቤቴ ሲሄድ ነግራችኋለሁ። እና ምንም የማይመችም ሰው ቤት ለመቅረጽም ግን በተቻለኝ መጠን እንደሚመቸኝ አድርጌ አቀርባለሁ። ቆይ እስቲ ከዛ ስመጣ እንደተወራው አይደለም። እዚህ ሀገር በጣም ታውቃላችሁ፣ እንደተወራው እዚህ ጆርዳን ስንኖር በጣም ያስፈራል፣ በጣም ምግብ አይሰጡም፣ በቃ ምናምን በወጀሪካን ውሃ ያስቀደቀ ወዘተ ሁሉን ነገር ብለውኛል። እና እኔ ደግሞ በተቃራኒ ሆኖ ያገኘ ዳቦን አሳምርልኝ እና እንደጠበቅኩት አይደለም አገሩ ማለት ነው ዜታ ራስቻሉ ዜት እያወራሁ እና በጣም ምርጥ ሰዎች ናቸው። ያው ብር ላይ ችግር አለባቸው እንጂ ብር ላይ በጣም ችግር አለባቸው እና ምንላችሁ ፈልጌ ነው። እግዚአብሔርን ተማምናችሁ ምንም ማለት ነው ጊዜ ሰዎች ራሱ ግርም የሚላችሁ እንዴት ይዋሃድ እንዲሄዳሉ ማለት ነው። እነሱን ተማምናችሁ ወጡ። ሙስሊሞችን በሃይማኖታችሁ፣ ክርስቲያንን በሃይማኖታችን ተማምን ከወጣን ምንድነው ጠማማው ቀጥ ይላል ይባላል። ከእናንተ ምን ትምህርት ላይ ያው ዜሮ ስለሆንኩ ብዙም እና በሁለት እጄ ይዬ ነው የማወቀው እና በሁለት እጄ ስላችሁ በማንኪያው ይ በዚህ እንደዚያ አዛርጌ ነው እና አሁን አንደኛውም ካለ የቀረሱ ሁሉ አልተመቸኝም የሚል አብኩቼ ጋግሬ

የምሬን ነው። እኔ ማለት ነው እንደዚህ አይነት ባህሪ የለኝ። በእርግጥ ያው ድሮም ቀበጥ ነኝ። ቀበጥ ስላችሁ ከውሃ ላይ የመጣ ነገር ነው ቅብጥነት ማለት ነው። ይሄ ቅብጥነቴ ደግሞ እንዲያቆም ፈልጋለሁ። የእናንተ ጸሎት፣ የእናንተ እርዳታ እንዲያቆም ፈልጋለሁ። ምንድን ነው በቃ ልቦና የሚመልሶኝ ወደ እግዚአብሔር እጅ ሲሄድ ይሄን የምበላቀጠው ምናምን ትቼ ወደፊት እንዲቦናን ልቦን ይቅርታ፣ ልቦና የመልሶት ይርዳኝ መጸለላችሁ እና ብዙ ይቀረኛል፣ ለመመለስ አሁን ልመለስ ብለ ራሱ ምንጭ አልተመለስኩምና ዳቦዬን አፍርች ጋግሬ ቤት እስከምንገናኝ ሸርለኪ ላይክ እያደረጋችሁ ተከታትሎኝ ማለት ነው። መልካም ምኞታችሁን ግለጽ ግን የልቦና ሽመሻት ያሳካልሽ። የእኛ የፈለግነው ሳይሆን እሱ የፈቀደ ነው እና የምንኖረው የልቦናችን መሻት ያሳካልን ሁላችንም። የእኛ መሻት ብዙ ነው እሱ የፈቀደውን እንድንኖር የዳነ ማለት ነው። አሜን። ዳቦ የላካ ተከታተሉ። ስለምጥሻው ሰላም ሰላም። ጤና ይስጥልኝ። የፀሐይ ተከታታዎች ቶች ፍቅሮቼ። ወይኔ ይሄ ማብራት መቀረፍ ያስጠላል። እንደዚ ላርገው። እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ እያለ ቅድም ከመግቤ እያቦካው ማለት ነው። ደርሷል ዳቧችን እንቆርስ ነው እና እዚ ጋር በውሃ ቢሆን አዘኩርታር የተባለው ደግሞ በሻይ ቅጠል ጣል አድርጌ አጠመቅያለሁ።